ጤን ስጥልን የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን፣ ወቅታዊ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። የሩዋንዳ መከላከያ ከፍተኛ መኮንኖች ቡድን የኢትዮጵያ መከላከያ ተቋማትን ጎበኘ። የሀገሪቱ መከላከያ ልዑክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪንና የኢትዮጵያ መከላከያ ዩኒቨርሲቲን ጎብኝቷል። ልዑኩ ቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪ ሲደርስ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር አቶ ጌታቸው ኃይለማርያም አቀባበል ያደረጉላቸው ሲሆን፣ በመከላከያ ዩኒቨርሲቲም የዩኒቨርሲቲው ከፍተኛ መኮንኖች አቀባበል አድርገዋል። የየተቋማቱ አመራሮችም ለሩዋንዳ ከፍተኛ መኮንኖች ልዑክ ስለየክፍሎች ስራዎች በተመለከተ ገለጻና ማብራሪያ የሰጡ ሲሆን የሩዋንዳ ከፍተኛ መኮንኖች ልዑክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪና የኢትዮጵያ መከላከያ ዩኒቨርሲቲን የተለያዩ ክፍሎችን ተዘዋውረው ጎብኝተዋል። የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪና የመከላከያ ዩኒቨርሲቲ የሁለቱን ሀገራት ወዳጅነት የሚያሳዩ ስጦታዎችን ለሩዋንዳ መከላከያ ልዑክ ስጦታ ያበረከቱ ሲሆን የሩዋንዳ መከላከያ ልዑካን ቡድንም ለሁለቱ የመከላከያ ተቋማት ስጦታም አበርክተዋል። ሰራዊቱ የአፍራሽ ኃይሎችን ፕሮፓጋንዳ ማክሸፍ እየቻለው በውስጣዊ አንድነቱ ጥንካሬ ነው ሲሉም ሌተናል ጀነራል መሀመድ ተሰማ ገለጹ። በተለያዩ ጊዜያት ድል የነሳናቸው ኃይሎች የከፈቱብንን የስነ ልቦና ጦርነት በጠንካራ ውስጣዊ አንድነትና ኢትዮጵያዊ መንፈስ እያከሸፍን የኢትዮጵያን ሰላም፣ ልማትና አንድነትን ማስቀጠል የዚህ ትውልድ ሰራዊት ተልዕኮ ነው ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀኔራል መሀመድ ተሰማ ተናግረዋል። ዋና አዛዡ በጅግጅግ አገርባሳ በስልጠና ላይ የሚገኙ የድጋፍ ሰጭ ሙያተኞችና የአንድ ኮር ሰልጣኞች ጋር ባደረጉት ውይይት እንደተናገሩት አቅጣጫና ጊዜ እየቀያየሩ ኢትዮጵያን ለማፍረስ የሚሹ ኃይሎች ሰራዊታችንን በጦርነት አሸንፈው ሀገርን ማፍረስ ስላልቻሉ ሰራዊቱን በውሸት ፕሮፓጋንዳ ለማሸነፍ እያደረጉት ያለውን ጥረት አጠናክረው የቀጠሉ ቢሆንም ሰራዊታችን በውስጣዊ አንድነቱና ጽናቱ እየመከተ ኢትዮጵያን እያስቀጠለ ይገኛል ብለዋል። ጽንፈኛው ኃይል ኦነግ ሸኔና አልሸባብ በተለያየ አቅጣጫ ኢትዮጵያን ለማተራመስ በአንድም ይሁን በሌላ መንገድ የውስጥና የውጭ ኃይሎች ጋር ትስስር ፈጥረው እየሰሩ እንዳሉ ሁሉም ታክቲካል አመራር ጠንቅቆ ማወቅና መረዳት እንዳለበትም አስገንዝበዋል። የበታች ሹሞች ጠላቶቻችን ማን እንደሆኑና ዓላማቸው ኢትዮጵያን አፈራርሰው ለውጭ ታሪካዊ ጠላቶቻችን አሳልፈው ለመስጠት መሆኑን እንዲረዱ ማድረግ ያለበት አመራሩ ነው ብለዋል። ሌተናል ጀነራል መሐመድ በአሁኑ ወቅት እንደ አገርም ሆነ እንደ ተቋም ከፍተኛ እድገትና ለውጥ እየተመዘገበ ሲሆን፣ ሰራዊታችንም በዚሁ ልክ እየዘመነና እየታጠቀ ለኢትዮጵያ ሉዓላዊነት ግዛትና አንድነት አስተማማኝ ዘብ ሆኗል፣ እየሆነም ይገኛል ሲሉም ገልጸዋል። የኮማንዶና አየር ወለድ እዝ በአማራ ክልል ኦሮሞ ብሔረሰብ ሰሜን ሸዋ ዞኖችና አጎራባች ወረዳዎች ከተውጣጡ ነዋሪዎች ጋር በሰላምና በልማት ዙሪያ ውይይት አካሂደዋል። ውይይቱን የመሩት በኮማንዶና አየር ወለድ እዝ ምክትል አዛዥ ለኦፕሬሽናል ብርጋዴር ጀነራል አበባው ሳይድ በሁለቱ ዞኖች አጎራባች ወረዳዎች የሚከሰቱ ግጭቶችን ለማስወገድ የሚደረገውን ጥረት አጠናክረው በመቀጠል የጽንፈኞችን የግጭት ህልም በማክሸፍ በአካባቢው ሰላም ማስፈን መቻሉን ገልጸዋል። በተለይም የኦሮሞ ብሔረሰብ ዞን ነዋሪዎች ሸኔን በመዋጋት ለሌላውም አርአያ የሚሆን ስራ መስራታቸውንም አውስተዋል። በዚህ የሰላም ውይይት የሁለቱ ዞን አመራሮችና ማህበረሰቡ እየተሽለኮለኩ ህዝብን ለአላማው ማስፈጸሚያ ለማጋጨትና ለመዝረፍ የሚጥሩ ጽንፈኞችን ከማህበረሰቡ ጋር በጋራ በመሆን መለየት እንደሚጠበቅባቸውም ተናግረዋል። የሁለቱ ዞን አመራሮች በበኩላቸው ለዘላቂ ሰላም ሁላችንም እንደ ሸኔና ጽንፈኝ ያሉ ጸረ ሰላም ኃይሎችን በጽናት በመታገል የህዝቦችን አንድነት፣ ሰላምና ልማት እናረጋግጣለን ብለዋል። የውይይቱ ተሳታፊዎችም አንድነታችንና የአብሮ መኖር እሴቶቻችንን ሲሸረሽሩ የነበሩ ቡድኖች በዋናነት ለሰላም እጦት ምክንያትና ለከፍተኛ ማህበራዊ ችግር ዳርገውናል። በማወቅም ሆነ ባለማወቅ እኛው ራሳችን ወንጀለኞችን አቅፈን ይዘን ነበር። አሁን ግን ከሰራዊታችንና ከመሪዎቻችን ጎን ተሰልፈን በሁለቱም ዞን ችግር ፈጣሪ የሰላም ጸር የሆኑ ቡድኖችን መመንጠራችንን አጠናክረን እንቀጥልበታለን ሲሉም ተናግረዋል። በመድረኩም የኮማንዶና አየር ወለድ እዝ ምክትል አዛዥ ብርጋዴር ጀኔራል አበባው ሰይድ፣ የኮማንዶ ክፍለ ጦር አዛዥ ብርጋዴር ራል እሸቱ መንግስቴ የሁለቱም ዞን አመራሮችና በየደረጃው ያሉ የስራ ኃላፊዎች እንዲሁም የሀገር ሽማግሌዎችና የአካባቢው ነዋሪዎች ተገኝተዋል። የመከላከያ አዋር ኮሌጅ ሶስተኛ ዙር መደበኛ ተማሪዎች የአድዋ ድል መታሰቢያ ሙዚየምን ጎበኙ። የአድዋ ጦርነት በኢትዮጵያ ታሪክና በአጠቃላይ በአፍሪካ ታሪክ ውስጥ ጉል ስፍራ የሚሰጠው ክስተት ነው። በመሆኑም ኮሌጁ የሚያስተምራቸው ስትራቴጂክ አመራሮች በንድፈ ሀሳብ የተማሩትን የሀገራችንን የጦርነት ታሪክ ከአድዋ ድል ጋር ለማስተሳሰር የአድዋ ድል መታሰቢያን ጎብኝተዋል። ስለ ሀገራቸው ታሪክ ከያዙት እውቀት በተጨማሪም አቅም እንደፈጠረላቸው ተናግረዋል። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን፣ ወቅታዊ መረጃዎቻችን እነኚህን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንላለሁ። በያላችሁበት መልካም ጊዜ።